እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንጻር እንድንረዳው ስላደረጉ አካላት ዛሬ ልነግራቸው ነው የመጣሁት። እነዚህ አካላት ውሃብያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች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 ከእናንተ ውጭ ከእስልምና እምነት ተከታይ ውጭ ያሉ ሰዎችን ምስጢረኛ አድርጋችሁ አትያዟቸው።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 ምን አለ አንድ ኮሚንት ሰጭ ውሃብያ ቢመቻቸው እኛንም እንደሚያርዱን አትጠራጠሩ ድጋፍ ለማን ለክርስቲያን ወገኑ ማለት ነው አላህ እኮ ይህንን ነገር እንድንረዳ ነበር እየነገረን ያለ አሁንም ሌላ ኮሚንት ላስነብባችሁ እዚህ ጋ ደግሞ ምን ትላለች እውነት ይውጣልህ እውነት ተናገረ ማለት ነው አላህ ነው እውነት የተናገረው ወይስ ይህ ግለሰብ ላ ሐውለ ወላ ቁወተ ኢላ ቢላህ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 ወኢን ቱሲብኩም ሰይአቱን የፍራሑ ቢሃ፣ መጥፎ ነገር ቢገጥማችሁ፣ አደጋ ቢገጥማችሁ፣ ችግር ቢገጥማችሁ፣ መከራ ቢገጥማችሁ ይደሰታሉ። ጉዳትህ የሚያስደስተው የሆነን አካል መልካም ነገር ቢያገኝህ የሚያስከፋው የሆነን አካል እወድሃለሁ ያልክ ትገልጻለህ። ከእናንተ ጋር እንተባበራለን ያልክ ትናገራለህ። ስለ እነዚህ ሰዎች ከአላህ በላይ ማን ይንገር? ጅብሪል ወሕይ ይዞ እንደገና ይወረድልን? አላህ አሁንም ምናለ አለ ወኢን ተስቢሩ ወተጠቁ ላ የዱሩኩም ከይዱሁም ሸይአ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 በእምነታችን ላይ ትልቅ አደጋ የሚያመጡ ነገራቶች ስለሆኑ ቀስ ብለን የምንናገረውን ነገር በማን ላይ የምንናገረው የሚለውን ነገር ማስተዋል ይጠበቃል። እንደሰማችሁት ነው። እስታዝና ጀዛኩምለ ኸይር በትክክለኛው በማስረጃ በሚሆን መልኩ እንግዲህ ለዚህ ለድደብ ሰውዬ መልስ ተሰጥቶታል ማለት ነው። ሳሞኑን እንግዲህ በሙፍቲ ሞት ነው ይሄ ሁሉ ንግግር ሊመጣ ያቻለው። ሙፍቲን እንወዳቸዋለን እና እኛ ናቸው፣ እናንተ ሙስሊሞች ናችሁ፣ እንዴት በሙፍቲ ሞት እንደሰታለን ትላላችሁ ነው እያሉ ያሉት። እንግዲህ አንዳንድ ደግሞ አንዲ የሚያሻርክ የሚያጋራ ሰው ሲሞት ልንደሰት ነው የሚገባው ብለው ቪዲዮ የሰሩ አሉ። አለአለም እንግዲህ ነገር ግን እኔ አሁን ይሄ የዝንብ ወጥ ስለሆነው ልጅ ነው ማለት ነው፣ በማያገባው በእኛ መሀል ጥልቅ የሚለው አህባሾች፣ ክርስቲያኖች እነዚህ ማለት እነዚህ የሚያጨበጭቡት ከመልካም ወንድሞቻችን ማለት ከመልካም አሉ አደለ ጥሩ የሆኑ ክርስቲያን ወገኖቻችን አሉ ማለት ነው፣ ወንድሞቻችን አይባልም እና ከነሱ ውጭ ግን አሉ ሌላ የሚያጨበጭቡ ማለት ነው። ስንጣላ ጸባች መሀል ይገባሉ። እርስ በርስ እንድንጋጭ የሆነ ነገር ሲፈጠር መሀል ይገባሉ። ይህ የሚያደርጉት ለራሳቸው አጀንዳ እንጂ አህባሾች፣ እውነት እነዚህ የሚያጨበጭቡት ወገኖቻችን ወደዋቸው አደለም ማለት ነው። አንድ ነገር ቢፈጠር ነገ ጠዋት ታቃላችሁ ምን እንደሚሏችሁ። እኮ መስጊድ እኮ ይሰራ ሲባል ስንት ነገር ለሙስሊሙ ሙስሊሙ ሱ በረከተ ሙስሊሙ ሱ ከፈተ ስንት ነገር እኮ ነው የሚሉት ማለት ነው። ሙስሊሙን እኮ እየተለየ ነው፣ ስንት ነገር እየተደረገ ያለው መናገር አንፈልግም፣ ያው ዝምታ መርጠን እንጂ ማለት ነው። እና ሱብሃንላህ፣ አሁን ይሄ ልጅ በማያገባው ባይገባ ጥሩ ነው በማይመለከተው ማለት ነው። ሲጀመር ስለ ውሃ ብያ ስለ ህባሽ፣ ስለምን ስለ እስልምና በፍጹም የሚያውቀው ታሪክ የለም። ዝም ብሎ ነው የሚዘባርቀው ማለት ነው። ገና ታዋቂ ስለሆነ ገና ቲክቶክ ስለከፈተ ብቻ ዝም ብሎ ይዘባርቃል በማያገባው ነገር ማለት ነው። እኛ ዙሮ ዙሮ ዙሮ ላይ ላይ ያገናኝናል ከነዚህ ወንድሞቻችን ጋር ማለት ነው። ከማንኛውም አንጃ ቢሆንም ማለት ነው። እና ኡስታዝ ጥሩ አድርጎ መልሶለታል። ያው እዚህ ላይ ይበቃል። እስኪ ሌላ ማን ድሬ ወንድማችን አለ፣ እሱ ንግግር እናዳምጥና እንመልሳለን። ውሃብያ በመባል ይታወቃሉ ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች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 ሰላም አለይኩም ወራህመቱላሂ ወበረካቱ። ለክርስቲያን ወገኖቼም ደግሞ ሰላም፣ እንዴት ናችሁ? ምን እንደምል አላቅም። የሙስሊሙን ጉዳይ ለሙስሊም ነው መተው የነበረብህ ወንድሜ። አንተን ምንም ፈጽሞ የሚመለከት ነገር አይደለም። ወሃብያ ማለት ምን ማለት እንደሆነ በፍጹም የምታውቀው ነገር የለም። አንተ ስም ይወጣል ከቤት ይከተላል ጎሮ ቤት እንደሚባለው እርስ በርሱ ሙስሊሙ ሲጠራራ ሰምተህ ያገኘኸው ስም ነው።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 ማን ነው እስልምናን ማይወክለው፣ ማን ነው እስልምናን የሚወክለው የሚለው ነገር እኛው፣ ሜዳውን ለኛ ተውልን። በማይመለከት ነገር ገብተህ መስመር እንዳትስት፣ ከዛ በኋላ እንዳታስቀይመን እኛም እንዳናስቀይምህ ማለት ነው። ስለዚህ አንተ የሚመለከትህን የራስህን ነገር ብቻ በራስህ ጉዳይ ላይ በራስህ እምነት ላይ ብቻ ተሞርክዘ መስራት ያለብህና መመለስ ያለብህን ነገር እዛው ላይ ትኩረት ብታደርግ እወዳለሁኝ፣ እመክራሃለሁ።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 በዚህ ደረጃ ግን ዲቴል ገብተ ስለዚህ ነገር መናገር ካንተ ባንተ ላይ አይመጥንም፣ የሚመጥንህም ነገር አይደለምና ጥንቃቄ ብታደርግ ከዚህ በኋላ ምንም ነገር እንደዚህ አይነት በማይመለከት ነገር ውስጥ ባትገባ ቆንጆ ነው። ይህም ምክር ለማስተላለፍ ያህል ነው። አይመለከትህም። የዚህ የእስልምና ባለቤቶች አሉት፣ ይህንን ነገር ሊያብራሩ የሚችሉ አካሎች አሉ። አንተ ሸህ ሙፍቲን ወይም ደግሞ የሆነ የሙስሊምን ሊቃውንቶችን መምህራኖችን ተገን አድርገ የራስህን ፎሎ መሰብሰቢያ ላይክ መሰብሰቢያ አታድርገው። እስልምና መሸቀያ አይደለም፣ መቢያም አይደለም። ጥሩ አስበህ ከሆነ ጥሩነቱን እራስህ ጋ ያዘው። ከዛ በኋላ ለሚመለከተው አካል ጥቆማ መስጠት ብቻ ነው ከአንተ የሚጠበቀው። ከዛ ውጭ ሌላ ነገር አስበህ ከሆነ ደግሞ ከሙስሊሙ ማህበረሰብ ጋር ያጋጫሃል።